ሰላም ውድ አድማጮቼ፣ እንዴት ቆያችሁኝ? ዛሬ ስለ ኖስቲሲዝም በጥንት ጊዜ የተነሳ የተለያየ ሃይማኖታዊ እና ሚስጢራዊ አስተሳሰቦች ያሉትን የኑፋቄ ትምህርት ይዤላችሁ ወደ እናንተ ቀርብ ያለው እንደዚህ አይነት ሚስጢራዊ እና አጫጭር ታሪኮች እንዲደርሳችሁ ሰብስክራይብ እና የደውል ምልክቱን መጫንም እንዳትረሱ። ኖስቲሲዝም እውቀት ማለት ሲሆን ኖስቲኮች መዳን የሚገኘው በእምነት ወይም በሥነ ሥርዓት ሳይሆን በውስጣዊ ምስጢራዊ እና ቀጥተኛ የመለኮታዊ ማንነት እውቀት ነው። ይህ እውቀት አንድ ሰው እውነተኛ ማንነቱን ማለትም መለኮታዊ ብልጭታውን እና የዓለም የተፈጠረበትን መንገድ እንዲረዳ ይረደዋል ሁለተኛው እምነታቸው የሁለትነት ዓለምን ወይም ዱዋሊዝም መንፈስና ቁስ በተመለከተ ኖስቲኮች ዓለምን በሁለት ተቃራኒዎች ይከፍላሉ። መንፈሳዊ ዓለም ላይት ወይም ፕሌሮማ፣ የብርሃን የጥሩነትና የፍጹምነት ዓለም እውነተኛው የልዑል አምላክ ሞናድ የሚኖርበት። ቁሳዊ ዓለም ደግሞ ማተር ኦር ዳርክነስ፣ የጨለማ የክፋትና የጉድለት ዓለም። ኖስቲኮች ይህንን ዓለም እንደ ወጥመድ ይመለከቱታል። ሦስተኛው የኖስትሲዝም እምነቶች ዲሜሬጂ እና አርኮንስ፣ የዓለም ፈጣሪ ወይም ቁሳዩን ዓለም የፈጠረው ልዑል አምላክ ሳይሆን ዲሜሬጂ የተባለ ያነሰና ጉድለት ያለበት አካል እንደሆነም ያምናሉ። ዲሜሪጂ በኩራት ተነሳስቶ ራሱን ብቸኛ አምላክ አድርጎ ይቆጥራል። ነገር ግን እሱ ራሱ በፍጹም አምላክ የተፈጠረ አይደለም። አርኮንስ የዲሜሪጂ አገልጋዮች ሲሆኑ የቁስ አካል ዓለምን የሚገዙና የሰውን መንፈስ ወደ ብርሃን እንዳይወጣ የሚያግዱ ናቸው። አራተኛው የኖስቲሲዝም እምነቶች መለኮታዊ ብልጭታን በተመለከተ ደ ዲቫይን ስፓርክ በሰው ውስጥ ያለ አምላክ፣ እያንዳንዱ ሰው በውስጡ ትንሽ የመለኮታዊ ብርሃን ወይም ብልጭታ እንደያዘ ይታመናል። ይህ ብልጭታ በቁሳዊ አካልና በዲሜሬጂ ቁጥጥር ስር ባለው ዓለም ታስራለች። ኖሲስ የሚገኘው ይህች ብልጭታ መንቃት እና ወደ መጀመሪያው ብርሃን ዓለም መመለሻውን ማስታወስ ስትችል ነው። አምስተኛው ደግሞ የኖስቲሲዝም እምነቶች ሴቬር ወይም ኢሚዘሪ አዳኝ፣ የእውቀት አስተማሪ ብለው የሚሉት ኢየሱስ ክርስቶስ ወይም ሌሎች አዳኝ አካላት ከልዑል አምላክ የመጡ መልእክተኞች ወይም አስተማሪዎች ናቸው። ኖስቲኮች ዋና ተግባራቸው ሰዎችን ከቁሳዊ ዓለም ለማዳን የሚረዳውን ሚስጥራዊ እውቀት ኖሲስ ማስተላለፍ ነው። ኖስቲኮች የኢየሱስን ሞትና ትንሣኤ ከእምነት ይልቅ ለማስተማር የበለጠ ትኩረት ይሰጣሉ። በአጭሩ ኖስቲሲዝም ሕይወትን እንደየመለኮታዊ ብልጭታ ከቁሳዊ እስር ቤት የማምለጥ ጉዞ ሲመለከት፣ ቁልፉም ውስጣዊ ምስጢራዊ እውቀት ነበረው። በኖስቲሲዝም ውስጥ በጣም ውስብስብና ማዕከላዊ ከሆኑ ጽንሰ ሐሳቦች መካከል ዲሜሪጅና ሶፊያ ይገኙበታል። እነዚህን ሐሳቦች በአጭሩና በጥልቀት እንመለከታለን። ሜሪጂ ማለት የቁሳዊ ዓለም ፈጣሪ ጽንሰ ሐሳብ ኖስቲሲዝምን ከክርስትናና ከአይሁድ እምነት የሚለይ ማዕከላዊ ነጥብ ነው። ዲሜሪጂ ማለት በጥሬው ህዝባዊ የእጅ ጥበብ ባለሙያ ማለት ሲሆን እሱም የቁሳዊው ዓለም ፈጣሪ ነው። እሱ ፍጹም አይደለም። የፈጠረው ዓለምም ጉድለት ያለበት ስቃይና ሞት ያለበትን ጭምር ነው ብለው ያምኑ ነበር። እርሱ የልዑል አምላክ አይደለም። ኖስቲኮች ዲሜሪጂ ከሁሉ በላይ ከሆነው የማይታወቀውና ፍጹም ከሆነው ልዑል አምላክ ሞናድ ጋር እኩል አይደለም ብለው ያምናሉ። የመጣው ከርቀት ባለው የብርሃን ግዛት ፕሌሮማ በተፈጠሩት ዝቅተኛ መገለጦች አዮንስ ነው። እንግዲህ በኩራት ተሞልቶ ከኔ ሌላ አምላክ የለም በማለቱ ራሱን ብቸኛና ገዢ አምላክ አድርጎ አውጇል። እሱ ራሱ ግን ከሱ በላይ ስላለው የብርሃን ዓለም ኖሲስ ወይም እውቀት የለውም ብለው ያምኑ ነበር። ቁሳዊን ዓለም እና የሰውን አካል የፈጠረው እሱ ነው። ስለዚህ ይህ ዓለም መንፈሳዊን ብልስታ የሚይዝ እስር ቤት ነው። አንዳንድ የኖስቲክ ቡድኖች የብሉይ ኪዳን አምላክ ያሁዌ በእርግጥ ይህ ዲሜሪጂ ነው ብለው ያምኑ ነበር። ሁለተኛው ጽንሰ ሐሳብ ደግሞ ሶፊያ ነው። ሶፊያ የግሪክ ቃል ሲሆን ትርጉሙ ጥበብ ማለት ነው። እሷ በብዙ የኖስቲክ ስርዓቶች ውስጥ ወሳኝ ሚና የምትጫወት የሴት መለኮታዊ አካል ነች። ማንነቷ የሶፊያ የልዑል አምላክ የብርሃን ግዛት ሎሬማ ውስጥ ከተፈጠሩት መለኮታዊ አካል አዮኖች አንዷ ነች ብለው ያምኑ ነበር። የእሷ የመውደቅ ምክንያት የሆኑ ደግሞ የሶፊያ ታሪክ የኖስቲክን የኮስሞሎጂ አፈ ታሪክ መሰረትን ይጥላል። በራሷ ፍላጎት ከትክክለኛው አጋሯ ማለትም ኮንሶርት ውጭ ለመፍጠር በመሞከር ወይም ከልክ ያለፈ ፍጹም የሆነውን አምላክ የማወቅ ፍላጎት በማሳደድ ስህተትን ፈጽማለች። ከፕሎሪማ ውጪ ለመውለድ የሶፊያ ስህተት ፍጽምና የጎደለው ፍጡር እንዲፈጠር ምክንያት ሆኗል። ይህም ደግሞ ዲሜሬጅ ዲሜሬጅ የተፈጠረው ከፕሎሪማ ውጭ ነው ሶፊያ ስህተቷን ካስተዋለች በኋላ የራሷን መለኮታዊ ብርሃን ወደ አዲሱ ቁሶ ያለኑ ታታለች ይህ ብርሃን በሰዎች ውስጥ እንደ መለኮታዊ ብልጭታ ተቀርጿል ሶፊያ በብዙ ትርጓሚዎች ውስጥ ንስሐ የገባችና የሰው ልጅ ለመርዳት የሚፍጥር ናት። አንዳንድ ጊዜ ከሰዎች ነፍስ ጋር ትታገላለች እና መዳንን ለመርዳት የክርስቶስን መልእክት ትጠብቃል አዳኝ ወይም አንክሮክሲስ የሆነውን ኢየሱስ ክርስቶስን ወደ ዓለም እንዲላክ አስተዋጽኦም ጭምር ያደረገች እርሷ ናት ብለው ያምኖ ነበረ። በአጭሩ ሶፊያ የፍጥረት ስህተት መንሥኤ የሆነችው መለኮታዊ ጥበብ ስትሆን ዲሜርጅ ደግሞ ከዚህ ስህተት የተወለደ አላዋቂ ፈጣሪ ነው። ኖስትሲዝም የተደባለቀ እንቅስቃሴ ስለነበረ በብዙ የግሪክ ፍልስፍና ጽንሰ ሀሳቦች በተለይ በፕላቶኒዝም ተጽዕኖ አሳድሮበታል። የሚቀበሉት ደግሞ ዋና ፍልስፍና ና አመለካከት በዋነኝነት በሁለት ዱዋሊዝም ና በስነ ምግባር ወይም ኢቲክስ ላይ እያተኮረ ነበር። አንደኛው ፕላቶኒክ ና መካከለኛው ፕላቶኒዝም ተጽዕኖ ኖስቲኮች ብዙ ፍልስፍና መዋቅሮችን ከፕላቶኒዝም ወስደዋል። ፕላቶ ዓለምን ወደ ፍጹም እና የማይለዋወጥ የቅርሶች ዓለምና ወደ ማይሟላውና ጊዜያዊ ቁሳዊ ዓለም ከፍሎታል። ኖስቲኮች ይህን ወስደው ወደ ፍጹም ፕሎሪማ መንፈሳዊ ዓለም እና ክፉ ወደ ሆነው ኮስሞስ ቁሳዊ ዓለም ለዩት። የፕላቶ እውቀት ከፍተኛውን እውነት ለመድረስ ቁልፍ እንደሆነ አስተምሯል። ኖስቲኮች ይህንን ሀሳብ ወስደው የግልና ሚስጥራዊ የሆነውን ኖሲስ የመዳን ብቸኛ መንገድ አድርገው አቅርበውታል። ፅንሰ ሀሳቡ የፕላቶ ዲሜስ በሚለው መጽሐፍ ላይ የሚገኘው ዲሜሪጅ ወይም የአለምን ፈጣሪ ሀሳብ በኖስቲዝም ውስጥ የቁሰው የአለምን የፈጠረ አላዋቂና ክፉ አካል ለመሆን ተሻሽሏል። ሁለተኛው ኖስቲሲዝም የተቀበላቸው ዋና ዋና የፍልስፍናዎች አንዱ ደግሞ የሆነው ፅንፈኛ ሁለትነት ራዲካል ዱዋሊዝም፣ ይህ የኖስቲሲዝም ዋነኛ ፍልስፍና ያቋም ነው። ፀረ ኮስሚክ አመለካከት የቁሳዊ አለም በተፈጥሮ ክፉ ነው ብሎ ያምናል። ይህ አለም የመጣው ከስተት እና ከድንቁር ነው። በሶፊያ እና ዲሜርጂ እንጂ ከሉላ አምላክ አይደለም። መንፈስ ወይም ነፍስ መለኮታዊ እና ጥሩ ሲሆን ስጋ ወይም ደግሞ ቁስ አካል ደግሞ ክፉና መታሰሪያ ነው። የመንፈሳዊ ህይወት ዓላማ ደግሞ ከዚህ ስጋዊ እስር ቤት ማምለጥ ነው። በሁለትነት ላይ የተመሰረተው ስነ ምግባር በስነ ምግባርና በአኗኗር ላይ ሁለት የተቃረኑ ፍልስፍናዎችን አስከትሏል። ሁለቱም ከላይ ባለው ሁለትነት የተነሱ ናቸው። አስቄትሳዊነት፣ ስጋ ክፉ ስለሆነ መንፈስን ለማዳን ለስጋዊ ፍላጎቶች ሁሉ መራቅ አለን። ብዙ ኖስቲኮች ጥብቅ አስቄት ሳዊ ሕይወት ይከተሉ ነበር። ይህ ሥጋዊ ደስታዎች፣ ወሲብ፣ የተትረፈረፈ ምግብ፣ የሀብት ፍላጎት ሙሉ በሙሉ መተው ማለት ነው። ይህ ነፍስ ከቁሳዊ ዓለም ወጥመዶች ነፃ ለማውጣት ይረዳል ብለው ያምኑ ነበር። ከነፃነት አንጻር ደግሞ ስጋ ወይም አካላዊ ዓለም ምንም ያህል ብትሰሩትም ወይም ብትጠብቁትም መጨረሻ ላይ ይጠፋል እና ለመንፈስ ምንም ዋጋ የለውም። ስለዚህ ስጋዊ ድርጊቶች የመንፈስ እጣ ፈንታ አይነኩም በሚል እምነት ጥቂት ቡድኖች የስጋዊ ደስታዎችና ምኞቶችን ሙሉ በሙሉ መከተልን መርጠው ነበረ። ሆኖም አስኬት ሳዊነት ይበልጥ የተለመደው የኖስቲክ አኗኗር ነበረ። በአጭሩ ኖስቲሲዝም በጥንታዊ የግሪክ ፍልስፍና በተለይም ፕላቶኒዝምና ጽንፈኛ ሁለትነት ላይ የተመሰረተ ኖሲስን እንደየፍልስፍናውና የሃይማኖቱ ዋና ዓላማ አድርጎ የወሰደ የሃይማኖት ፍልስፍና ስርዓት ነበር። እንግዲህ አድማጮቼ፣ በቤተ ክርስቲያን ውስጥ የተነሳውን ደግሞ የዚህን የሐሰት ትምህርት ጳውሎስ በቆላሲያስ መልእክት ላይ እንዴት እንደመከተ የምናይ ይሆናል። እስከዛው ድረስ አብራችሁኝ በመቆየት ይህንን እውነት ፍለጋ ጉዟችንን ለመቀጠል ሰብስክራይብ፣ የደውሉን ምልክት በመጫን ለሌሎችም ሼር በማድረግ ይህንን መልእክት ያድርስነው።